እንዴት ናችሁ? አጀማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አማን ነው። ፌስቡክ መንደር፣ ቲክቶክ መንደር እንደምን አላችሁ? አይነማኩን ታጀማታል። ከ ሊቀውዬን አልሀምዱሊላህ ረብል አለሚን አማን ነው። ሰላም ናችሁ! እንዴ ናችሁ? ያው ሰሞንኛ አክባር አብዛኛው የሚያሳዝን ነው። ያው ታላቃችን አሊከዲርን አተነዋል። በሚያሳዝን መልኩ ነው ያጣነው። ታፕ ታፕ አድርጉት፣ ታፕ ታፕ አድርጉት። አሊከዲር አላህ የርሀማው አላህ ጀነት ያደርገው ከሂድ ስራውን ይቀበለው ወንጀሉ የሚማረው ዋናው ይሄ ነው የሚጠቅመው ለሱም ስንቁም እሱ ነው። በጣም በጣም ሚዲያ ላይ በጣም ቀውጠውታል፣ ግን ኦሮሚያ ክልል ሞቶ የኦሮሚያ ክልል አካባቢ እንትኖች ምንም ነገር ሽፋን ሰጡትም። እነዛ ሀበሻ እነጌጡ ሌሎቹም ትልልቅ ሚዲያዎች ለቀውታል። በጣም አሪፍ ነው ይሄ። በዚህ ልክ እንትን ብሎ ብዙ ጊዜ በዚህ ልክ በሚዲያ ሽፋን አግኝቶ ያ ህዝብ መጥቶ ከፌዴራል እስከ ክልል ያሉ ትልልቅ ባለስልጣናት እንዲሁም አጠቃላይ ህዝብ ማለት በሚቻልበት ሁኔታ መጥቶ ያን ህዝብ መቀበሉም ራሱ እንትን ይፈልጋል፣ አንድነት ይፈልጋል፣ ኃይል ይፈልጋል፣ የተቀናጀ ስራ ይፈልጋል። በጣም ደስ የሚል ስራ ነው። ወራቤ አካባቢ ያየ ነው። ማሻአላህ ተባረካላህ። በጣም ደስ ይላል። ወራቤ ስልጤ ዞን ፖሊሱም የጸጥታ አካላት እንዲሁም አመራሩ የወረዳ አካላት ሁሉም የተቀናጀ ስራ ነው የሰሩት። ታፕ ታፕ አድርጉት እስቲ ቲክቶክ መንደር ፌስቡክ ኢቴ ሼር ብቻ ነው። ታፕ ታፕ አያስፈልገውም ለቲክቶክ ለፌስቡክ። ታፕ ታፕ አድርጉት፣ ኮፒ ሊንክ አድርጉ። እንትን አሳይቶኛል አካውንቴ እና ያው፣ ምንም እንትን የለውም እኮ አብዛኛውን ጊዜ አንዳንዶች ቲክቶክም በፌስቡክም በተለይ እንደ ስልጤ አብዛኛውን ጊዜ ስንሞት ነው ውድ አዎ ትክክል ነው እቺ ማትካድ ሀቅ ናት እቺ አንድ ሰው ሲሞት ነው ሲሞት ነው ውድ የሚሞገሰውም ስራው የሚነገርለት ትልቅ ሰው የሰራው ስራ ራሱ ተጎርጉሮ የሚወጣው ሲሞት ነው ይሄ ማይካድ ሀቅ ነው ማንም ማንም ማይክደው ሀቅ ከሞተ በኋላ ነው አብዛኛው ስልጤ በተለይ ከሞተ በኋላ ነው ስለሱ ታሪክ ጥሩ ነገሩ የሚወራው እያለ ሼም የሚይዝ ይመስላል። ትክክል ነው። እቺን ድክመት እኔ እናገራታለሁ ብቻ የግሌም ስላልሆነች ደሞ በግልጽ ነው ማውራው በአማርኛ ማውራው። ዛሬ የሚመለከታቸው አካላትም ይሄን ቪዲዮ ሊያዩት ስለሚችሉ ነው በአማርኛ ማውራው። የስልጤ ጉዳይ ብቻ ስላልሆነ አሊ ከዲር የስልጤ ብቻ አልነበረም። አጠቃላይ ማዕከላዊ ኢትዮጵያ ክልል ትልቅ ስልጣን የነበረው ሰው ነው። ማሻላ ዛሬ የተገኙትም ከፌዴራል እስከ ክልል ወረዳዎች፣ ጉሮቤት ዞኖች የሐዘን መግለጫ አውጥተዋል። ህዝብ ጎርፏል። ወራቤ አዝና ነበር። ጠጠር ሚጣልበት ቦታ አልነበረም። የስልጤ ዞን ጸጥታ አካላት፣ የወራቤ ከተማ አስተዳደር፣ ወረዳዎች፣ ወጣቶች፣ በጎ አድራጎት የተቀናጀ ስራ ሰርተው ያን ያከለ ህዝብ በሚገባ አስተናግደውታል። ለመጀመሪያ ጊዜ ነው እንደዚህ አይነት ህዝብ ተነስቶ የቀበረው መሪ ነው። በግሌ እኔ በኔ አሁን እኔ ባየሁት ማለት ከዛ ፊት አለ የለም፣ እሱን ማውቀው ነገር የለም። እኔ በማቀው ደረጃ ግን እንደ አሊከዲር ህዝብ ተነስቶ በዚህ ልክ የቀበረው ሰው የለም። አንዳንዶች ዝም ብሎ እንዲህ እንደዚህ እንዲያ ነው እንደዚህ ነው ምናምን የሚል ነገር ፌስቡክ መንደርም ቲክቶክ መንደርም ምናምን እንትን ይላልና፣ እኔ ማልክዳ ተቅም ምንድን ናት? እንደ ስልጤ በተለይ ስንሞት ውድነን። አዎ ትክክል ነው። እችን አልክድም። አዎ ስንሞት ውድነን። አዎ ትክክል ነው። አንድ ሰው ጥሩ ስራው የሚወራለት የሰራው ስራ ራሱ በቃ በየቤቱ እየገቡ የሚያወጡለት ሲሞት ነው። በህይወት እያለ እንትን አይባልም እና አንዱ የሱ አካል ነው አሊ ከዲር በዲኑ ጠንካራ በጣም ጠንካራ ሰው እንደሆነ ቅርብ ጊዜ ነው ያወቅሁት እኔ በግሌ ቅርብ ጊዜ እንደውም ዛሬውን በጣም በዚህ ሰሞን ሚዲያውን ከሞተ በኋላ በተለይ እንትን ነው ያደረኩት እኔ የሂክማን ዩኒቨርሲቲ እንትኖች እዚህ መተው ነበር ልኡካን እነሱ ነገሩኝ በጣም ጎበዝ ሰጋጅ ከመስጊድ ማይጠፋ በሂክማ ዩኒቨርሲቲ ትልቅ ሚና ያለው ሰው ከአመራሮቹ ከሱ አመራሮቹ ማይካጠቅና ያለው በሂክማ ዙሪያ ትልቅ ስራ እንደሰራ ነገሩ። በጣም ጠንካራ ሰው ሰጋጅ፣ ጨዋ ሰው እንደሆነ ነገሩ። በጣም ወደድኩት። ድሮ እንደዚህ እንደዚህ የሚሉም አሉ። ደግሞ የሞተን ሰው ፎቶ እንትን አድርገው የሚናገሩ አሉ። አንዳንዶች መልስ የምንሰጣቸው መስሏቸው ይልኩልኛል በውስጥ አሁን አሊ ከዲር ተነስቶ ለእኔ መሬት እንዲሰጠኝ አይደለም እንደዚህ ማራገብ ለት ምናልባት ከዛ ጋር አያይዛችሁት ከሬሳ ጋር እንትን የምታደርጉ ሰዎች ማቆም አለባችሁ። በሰሞኑ ደግሞ ዛሬና ትላንት በቲክቶክ መንደር ኦ አ ፈየሎ እን ኢነት በ ኛ አፍ ባወላ አሊ ከዲር አላህ ሂጅነት አድርገው ሞቷል። አሊ ከዲር አማማቱን ኢ ቲ ቪ ላይ ነው እንትን ያደርግ ነው የሰማ ነው እንግዲህ ሞቷል። አንዴ አላህ በሞጆ መንገድ ላይ ትሞታለህ ብሎ ያንንም መኪና አምጥቶ ቀኑን ጠብቆ ሹፌሩን አምጥቶ ሄዶ ሲመለስ እንደሚሞት አላህ መጨመር ሲፈጠር አሊ ከዲር አች ቦታ ይሄ ሁኔታ የታወቀ ነው። አዲስ የተፈጠረ ነገር የለም። ነገር ግን ይሄ መኪና ሁለት ጎማ ወልቆ ሞተ የሚባለው ነገር መጣራት አለበት። አንድ ጎማ የፊት ለፊቱ ከነ ቸርኬው ጎማ ወልቆ እስከሚሄድ የኢትዮጵያ ፖለቲካ በሴራ የተሞላ ነው። ሁሉ እስከ አሊ አቁ ወጣለት ምን ተባለለት? ምን ተባለ? የሚመጣ ነገር የለም። አንዴ ሞቷል፣ ቀድር ነው። በስልምና በተለይ ምናምንበት ነው። ቀድር ቀድር ነው። ትክክል። ማንም ቢሆን ተነስቶ የእሱን ሬሳ ወይም ፎቶን እንትን አድርጎ እንዲጮህ ሳይሆን የሚመለከታቸው አካላት ትልልቅ ባለስልጣናት፣ በተለይ ይሄ ጎማ ወለቀ የተባለው ነገር ይሄን የሚያክል ትልቅ ጎማው ቼክ ያልተደረገ ወይም ደግሞ እንዴት ነው? የት ወርሻ፣ ወይም ደግሞ ይሄ መካኒክ እንትን ስለ መኪና ጎማ ያሰረበት ቦታ ሊኖር ይችላል፣ ምናምን ሊኖር ይችላል። የኢትዮጵያ ፖለቲካ ስለሚያጠራጥረን ነው። ሌላ ነገር አይደለም። ሌላ ነገር ሳይሆን ሰላማዊ በህግ የሚመራ በስርዓት ክብር ያለው ህግ ያለው ሀገር ቢሆን ችግር የለም፣ ችግር የለም። ማንኛውም ሰው አሊ ከዲር እንትን አይደለም። ማንም እየሞተ ነው በየቀኑ። ይረክፋል ሰው በትራፊክ አደጋ ይረክፋል። የኢራኑ መሪ በአውሮፕላን ባውሮፕላን እኮ ሞተዋል። ይሞታል በመኪና አደጋ በአውሮፕላን አደጋ። ይሄ ቀደር ነው፣ ትክክል ነው። ምንም እንትን ማያደርግ ማያጠራጥር፣ ምንም አይነት እንትን የሌለው ነው። ይሄን የሚያክል ባለስልጣን ጎማው ቼክ ባልተደረገ መኪና ለምን እኔ ሲኖ ውስጥ ሄዶ ገባ፣ ሲኖ ገጨው ምናምን ከሚባለው አይደለም። እኔ እሱ ላይ አይደለም ኢቲቪ የዘገበውን ነው የምናገረው። እቺን የኢቲቪዋን መረጃ እንደም አንመረጃ እንደውም እኔ ቁጥር አንድ በአንድ ደቂቃ ውስጥ ያገኘኋት እኔ ነኝ፣ እኔ ነኝ የፖስት ኳት በፌስቡክ። ይሄ ጎማ ይሄን የሚያክል ያክል ባለስልጣን ላንድ ክሩዘር ትልቅ የመንግስት መኪና እንዴት ነው ጎማው ቼክ ሳይደር ግጭት ሄዶ? የሹፌር ጉዳይ ነው፣ ሲኖ ነው ምንድን ነው፣ እንዲ ነው እሱ። የቀደር ነው ሹፌሩ፣ አጋጅቶት ሊሞት እንግዲህ፣ በሹፌሩ የሚያመካኝ ሰው የለም ሞታል። እሱንም ሙስሊም ከሆነ አላህ ጅነት አድርገው፣ ክርስቲያን ይመስለኛል፣ እኔ እንጃ ወላሁ አለም። ግን ግን ግን ግን ግን ለሌሎቹም ባለስልጣናት እንትን እንዲሆን ነው። ምክንያቱም የኢትዮጵያ ፖለቲካ በሴራ የተተበተበ በሴራ የተሞላ ተንኮል፣ የገቢዎች እንትንም ስለነበረ ምናልባት ሰነድ ይዞ ሲሄድ ሊሆን ይችላል የሆነ የሚያውቀው መረጃ ሊኖር ይችላል። እንዴት እንደሆነ ይሄን እኔ በግሌ ጥርጣሬ ስላለኝ የሚመለከታቸው አካላት በተለይ እኛ የህግ ባለሙያዎች ባለስልጣኖች በዚህ ዙሪያ መጠየቅ ያስፈልጋል ይመስለኛል። ቢጠየቅ ይሄ ነገር መጣራት አለበት። ፖሊስም እያጣራው ነው ብሏል። ምን ያጣራል? ኢትዮጵያ ፖሊስ ምን የሚያጣራው ነገር አለ? ምን የሚያጣራው ነገር ምን አጣርቶ ሲያገኘው ነገር አለ? ሹፌሩ ሞቷል፣ ሹፌሩ አልሞተም ይላል ከፌስቡክ መንደር። ሞቷል፣ ሹፌሩ ሞቷል፣ ሹፌሩ ሞቷል። በሹፌር የሚመካኝ አይደለም፣ በምናምንም አይደለም። እኔ ጎማው ከነቸርኬው ወልቆ ሄዶ በሲኖ ገባ የተባለው ነገር ለሰበቡ የሚጣራ ባይ ይጣራ፣ ይጣራ እና በመቀጠል ዛሬ የተቀበረበት ሁኔታ በጣም ደስ የሚል አቀባበሉ፣ ህዝቡ አወጣጡ፣ ከየቦታ የወጣው ህዝብ መምጣቱ፣ አንድ ሁለተኛ ደግሞ ያን ህዝብ ማስተናገዱ በጣም ደስ የሚል የዞኑ የሚመለከታቸው አካላት፣ የከተማ አስተዳደሩ፣ የወረዳዎች ሁሉም ወረዳዎች በጎ አድራጎት በጎ በበጎ ፍቃደኝነት የተሰሩ ወጣቶች የተቀናጀ ስራ ሰርተው በጣም በሚገርም ሁኔታ ሁሉም በስነ ስርዓት በክብር ሸኝተውታል። እኛ ምንጊዜም ማቾችነን ስንሞት የተባለችዋ ነገር ትክክል ናት። እቺ ትክክል ነው። አመራር ትልቅ አመራሮች አመራር ሆኖ እስከኖሩ ድረስ በስልጤ ዞን ስማቸው መነሳት መጠየቅ ይኖርባቸዋል፤ ይጠየቃሉ። ድሮ ለተጠየቀው አሁን ለምን የሚለው መነሳት የለበትም ማለት ነው። ከናቴ ልጅ ድጣላው ብንጣላ ብንሰዳደብ፣ ሲሞት ለቅሶ አትምጣ የሚለኝ እናት ልጅ የለኝም። ሌላ ቀራቢ ወይም ጎረቤት አጎት ቤት ምናምን ከእናትህ ልጅ ተጣልተህ ነበር ለቅሶን ለምን መጣህ የሚል የህፃናት ጫወታ የለም። ብንጣላ ብጠይቀው፣ ብወቅሰው በጊዜው ባለስልጣን በነበረ ጊዜ ስለጠቀስ ስላነሳ ነው አሁን ለምን እንዲህ እንዲህ የሚል እንትን ቃቃ ጫወታ የሚጫወቱ ሰዎች ካሉም መኖር የለባቸውም። እርግጠኛ ነኝ አይኖሩም፣ ካሉም ይሄ መኖር የለበትም። አንድም ማስተዳደር በስልጤ ዞን የትኛውም ባለስልጣን በግሉ እኔ ተነስቼ የዘመትኩበት ጊዜ የለም በግሉ በተቋም ደረጃ በስልጤ ዞን በአጠቃላይ የሚነሱ ጥያቄዎችን ከማንኛውም ስልጤ ጠይቄያለሁ። ድሮም አሁንም ጠይቃለሁ፣ ዘይኔንም ጠይቀዋለሁ። ጊዜ ሰጥቻለሁ ለሱ። እታሽቃብጡ ምናምን የሚሉም ልጆችን ስላየው ነው ዘይኔ የሚጠይቅበት ለአቅም አዳም ሲደርስ እንጠይቀዋለን። ከማንም በፊት እኔ ነኝ የምጠይቀው ዘይኔ ከማንም በፊት ለመጠየቅ አቅም አዳም እንዲደርስ ጊዜ ሰጥቻለሁ። ጊዜ ሰጥቻለሁ። ከዛ በኋላ ዘይኔን እንትን አትበል የሚን ሰው የሚመጣ ካለ በጊዜው የምንተያይ ነው የሚሆነው። ግን አሁን እኔ አሁን ትላንት የተወለደን ህፃን ልጅ ኮሾሎ ገዝተና ብትለው ልብስ ኪስም የለውም ብርም የለውም በዛ ልክ ነው ያየሁት። በኔ በኔ እይታ በዛ ልክ ነው ያየሁት። ሰፋ አድርጎ ማየት ስለሚያስፈልግ ነው ለዛ። አሁንም ቢሆን ለአሊ የሚጠቅመው ዱአ ነው ዱአ ማድረግ ነው። አላህ ጀነት አድርገው አላህ እጅነት ያደርገው ለሱ ዱአ ሚያስደርግ ሰደቃ፣ በየቦታው መስጂድ ሚያሰራ ጀግና ልጆች ሁለት ልጆች አሉት ተብሏል፣ በግምት ነው አለ። ሁለት ልጆች አሉት ወንድ ናቸው ተብሏል። ጀግና ልጆች ያደርግለት። አባቱን በአኬራ ሞቶ ለአባቱ ጠበቃ የሚሆን አለ ሰደቃ ሚሰጥ ዱአ ሚያስደርግ መስጂድ ሚያሰራ ጀግና ልጆች ያደርግለት። አንድ እሱ ነው። ሁለተኛ ደግሞ ሁላችንም ወላ ሀፈይቱ እንበለው ወላ ሀፈይቱ ወላ ሀፈይቱ ወላ ሀፈይቱ። ሁላችን በምንም በምንም በግል በግል ምንም የተገናኘ ሰው የለም። ምናልባት በዛን ጊዜ በነበረው እንትን ያዋላችሁበት ካላችሁ ሁላችሁም አፋይቱ በሉት። ሂክማ ዩኒቨርሲቲ ላይ ትልቅ ትልቅ አስተዋጽኦ አድርጓል። ይሄ ከህክማ ቦርድ ሰብሳቢ ከናጅረዲ የተነገረ ነው። ገቢዎች ብዙ ገቢዎች ቢሮ ብዙ ጠላት የሚፈራበት ቦታ ነው። ምናልባትም ሹፌሩም እሱም በማያውቁት መልክ ባለሀብት ከገራዥ ጋር በመሆን የተሴረ ነገር ሊኖር ይችላል። ይሄ ወላሂ አለም እያልን ብናወራ ጥሩ ነው። ታፕታፕ አድርጉት፣ አርጉ ቲክቶክ መንደር በጣም እየወጣችሁ ስለሆነ ታፕታፕ አድርጉት፣ ሁሉም ጋር እንዲደርስ ይቆራረጣል። አዎ ታፕታፕ አድርጉት፣ ቲክቶክ መንደር። አዎ ትክክል ነው። የገቢ በኢትዮጵያ የገቢ ገቢ የሚባል ነገር የለም ወጪ እንጂ። የተረገመ ቦታ ነው። ያስገቡት አላህ ጀነት አድርገውን ነው ወንድማችን የተረገመ አደገኛ ቦታን ያስገቡት ያስቀብ። አውፉ አውፉ ሊላ፣ በኮመንት ሁላችሁም አውፉ ሊላ በሉ። አውፉ ሊላ፣ አውፉ ሊላ፣ አውፉ ሊላ። ቲክቶክ መንደር በቃ ካልተሰማችሁ ተውት። አውፉ ሊላ፣ አውፉ ሊላ፣ አውፉ ሊላ፣ አውፉ ሊላ በሉ። ማሽቃበጥ ምናምን፣ እኔ ለሞተ ሞቷል እኮ አሊ መጥቶ ለኔ መሬት አይሰጠኝ ለኔ የመቶ አንድ ሁለት ወይም በጣም ወይኔ ጀግና በጣም ይሄን እንትን አረክልኝ በሚዲያ ሽፋን ሰጠ ምናምን ብሎ እኮ አንድ ካሬ መሬት ወይም ደግሞ አንድ ቀን በአቶ ሆቴል ሊጋብዘኝ አይደለም። የሰራውን ስራ በአግባቡ የሰራውን ስራ መናገር ያስፈልጋል። አላህ የጅነት አድርገው። እንደ ሪያድ ለቅሶ ከተያዘ እንመጣለን፣ እናግዛለን ብለን ነበር። እስካሁን ባለው ቤተሰቡ የደወለ ነገር የለም። አሟሟቱ ለፈሮ መስለ ፈሮ ለፈሮ ለባይቱ መክሰስ ይጣራ። ምክንያቱም ታሞ በውሃ በእሳት በምናምን እንደዚህ በምን በግጭትም ዝም ብሎ መኪና ሄዶ በእንትን ጉዳይ የተጋጨ ስላልሆነ ጎማ ሁለቱ ጎማ ወልቆ ሞተ የምትለዋ ነገር እኔ በውስጤ በጣም እንትን ፈጥራብኛለች። በጣም ሁለተኛ ደግሞ የነበረበት ቢሮ የነበረበት ቦታ ገቢዎች ስለነበረ ገቢ አካባቢ ደግሞ ገቢና ወጪ ግጭት ውስጥ ስላሉ፣ ኢትዮጵያ በኑሮ ውድነት በፖለቲካም በኢኮኖሚም ግጭት ውስጥ ስላለች ይሄን ልጅ ከዛ ጋር አጋጭተው እንደ መጠየቁ ጥሩ ነው። ለማንኛውም የሚመለከታቸው የሕግ አካላት የስልጤ ዞን ብቻ ሳይሆን ክልሉም በዚህ ዙሪያ ከፖሊስ ጋር የተቀናጀ ስራ ተሰርቶ ይሄ መኪና መቼ ኬት ገራዥ ገብቶ ነበር ወይ እንዴት ነው ማነክቶት ነበር እንዴት ሆነ የሚለውን ማጣራቱ ተገቢ ነው ለፈርኦመስ ይሄ ካልሆነ ነገም ዘይኔ ይሞታል ከነገ ወዲያ ሌላም የሆነ ነገር ሊሆን ይችላል ማለት ነው ምክንያቱ የኢትዮጵያ ፖለቲካ የሴራ እንትን ስለሆነ ማለት ነው በቃ በሴራ የተተበተበ ከቀበሌ እስከ ፌዴራል በሴራ ብቻ የተተበተበ ስለሆነ ነው ጥርጥ እንድጠራጠር ያደረገን፣ እንጂ እኮ ይሄ ቀደር ነው። መቶ ፐርሰንት ሙስሊሞች ነን፣ በቀደር እናምናለን። አላህ አጀነት ያደርገው ቀደሩ ሞጆ መንገድ ላይ ሙት ብሎታል። ያቺ ደግሞ እቺም ደግሞ እንትን ብትሆን ጥሩን። አይ ምንም ነገር አይነሳ። በቃ የባሰ ስሙ ተነስቶ እንዳያርፍ እንዳትከለክሉት የሚሉ ሼኮች፣ አሊሞች ካሉም ደግሞ ማቆም ያስፈልጋል። እኛ ሼኮቻችንን አሊሞቻችን እንሰማለን እንሰማለን። እኔ አታንሱ ካሉ ውስታዞቻችን፣ ሼኮቻችን በቃ ካሉ እኔ ምንም እንትን የለብኝም ነው። በዛ ልክ መታየት አለበት። አውፍታ አዎ፣ ይቀጥል። አውፍ መባባሉ ደሩሪ ነው። አውፍ መባባል ያስፈልጋል። የሚጠቅመው ለእሱ አዋጩ አንደኛ አፋይቱ ማለት ነው፣ ሁለተኛ ዱዓ ማድረግ ነው፣ ሦስተኛ ሀቁን አሁን እስኪ ትንሽ የሆነች ጎማ ወልቃ እስኪ ጎማ ከነቸርኬ ወልቆ አንድ መኪና ይሄን የሚያክል የትልቅ ዞን የገቢዎች እንትን ትልቅ ባለስልጣን ጎማው ሁለቱ ወይም አንዱ ወልቆ ሞተ ሲባል፣ አይ ይጣራ ትላል። እንደ ሲልጤ ይጣራልን እቺ ነገር ትጣራ። ማጣራት ጥሩ ስለሆነም ነው ችግር የለም ትጣራ። እች ነገር በቃ በአጭር ቋንቋ የሚመለከተው አካል የህግ አካላት ይሄን ነገር በቀላሉ እንዳያዩት እንዳይዘሉት። ለምን በቀጣይ እኛ ሌሎቹም ወንድሞቻችን በዚህ እንትን ፈሮ የሚባል ነገር አለ፣ በስልጤ አዳ ማጋ ራጋ ፈሮ አለች። ይሄን ዝም ካልን ዘይኔም ነገ ወይም ሌላም ነገ ሌሎቹም አሁን ያሉት ትልልቅ አመራሮች የሚባሉትም ትልልቅ ስለሚገጥ ፈሮ የሚባል በስልጤ ራጋ ማጋ ነው የምናገረው። ይሄ ማለቅ አለበት። ይሄ ጉዳይ መታየት አለበት። አይ ችግር የለም፣ ያጋጥማል እኮ ጎማ ኮ ይበራል፣ ይፈናጠራል፣ እንትን ይላል። በእኛ አይነት በሹፌሮች በምናምን በምናምን ቢሆን ችግር የለውም፣ እንትን ብሏል ትላል። ግን ትልቅ ባለስልጣን የገቢዎች ለዛው፣ ኢትዮጵያ ገቢና ወጪ ግጭት አለባት አገር ስለሆነች የሴራ ፖለቲካም በቃ ተዛምቶ እንዳለ እየተበተባት ስለሆነ ትንሽ እንትን ያደርገናል። ይጣራ ማለት ያስፈልጋል። ተቀብሮአል። ዛሬ አልሀምዱሊላሂ ረብል ዓለሚን በጣም ደስ በሚል ሁኔታ ነው ህዝብ ከጫፍ እስከ ጫፍ ሱብሀነላ ወጥቶ ቀብሮታል። በታሪክ እኔ ባየሁት ጊዜ ለመጀመሪያ ጊዜ ከፍተኛ ህዝብ ተገኝቶ የቀበረው አሊ ከዲር ነው። ይህ የሚያሳየው በጣም ጥሩ ስራ ነበረው ማለት ነው። ጥሩ ስራውን ከሞተ በኋላ ነው የምትፈልጉት? አዎ፣ ይሄ ባህላችን ነው። እኔ ማልክደው ነገር ነው። እኔ ብቻም ስላልሆንኩ ሁሉም ኢትዮጵያዊ ማለት በሚቻልበት ሁኔታ በሚቻልበት ሁኔታ ስንሞት ውድ ነው። ትክክል ነው። ስለ አንድ ሰው ደግሞ ጥሩነቱ የሚወራለት ከሞተ በኋላ ነው። ይሄ የማይካድ ነው። ትክክል ነው። ይሄ ባህሪያችን ነው፣ ባህላችን ነው። ይሄ የኖርንበት ነው፣ ወደፊትም የምንኖርበት ነው። አንድ ሰው ሲሞት ነው የምናወራው። ሲሞት ነው ከሄድን ስራው የሚወጣው። ሲሞት ነው የምናሞግሰው። ሲሞት ነው ከፍ የምናደርገው። ትክክል ነው። ይሄ የሁላችንም እናሆ። አዲስ መረጃ መስሎኝ ለካ አዲስ መረጃ ወጣው። ዝም ብዬሽ ተመልሼ መጥቻለሁ። ይሄን ይመስላል። አላህ ጅነት አድርገው ወንድማችን፣ አልከድር። ሁላችሁም ዱአ አድርጉላት። አፋይቱ ወለአፋይቱ ይነባባል። ሌላ ሀተታ ረጅም ደቂቃ ላይ ላይ መቀመጥ አልወድም። ሰላም አለይኩም።